ከኔ ጡት ይጠልቃል የጌታቸው ጡት ነው ምን ምንም ያካክል ጡቶች ይዞ ሰውነቱ አለባበሱ ራሱ ሸሚዙ ላይ ራ ተዘርግፎ ሚፎክር አለ ፓርቲ ሰራዊት የለውም በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው ይህን ስል ሀፍረትም ጭምር ነው የሚሰማኝ ነገ ጠዋት ቅሌንጦ ነው የምትገባው ችግር የለውም የጊዜ ጉዳይ ነው ወኳሌታ እንደዚህ ቆቦ ሸሚዙ ከላይ እዚጋ ሁን ጥቁር እዚጋ ቀይ እዚጋ ካኪ ከለር አድርጎ አይናችን ራሱ የሚያምን አለባበስ ተጭኝም ጉልበት ተጠቅመም እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ አንዳንዱ ከገ ጋ ጋር ተደጋግፈ የመንግስት ድንገት ብገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ። እኔ ቢወድቅም እዚህ ካ ይደርሽ ማለት የለብንም። ባይነኝ ምን እንሰራለን? ጌታቸው ረዳ ማለት የትግራዩ ዳንኤል ክብረት ሞሀይ ሸፈና ልብሳን ቀለዳ ምናምናምን የሚል እንደ ዳንኤል ክብረት ሁሉ መጽሐፍ ጀምሯል። የአማራ ክልል የጸጥታ ሁኔታ አይነታዊ የሚባል ይሄ አይነት አይለውጥ የሚባል ይሄ ሰውዬ ንግግሩ በጣም የሚገርመኝ አይነታዊ አይነታዊ ይባል የውሃት እውቅና ዲሊስት ይደረግ። ይህ ሀይል ቆሌ ከሚያዝለት ነገር ውጭ ማሰብ የማይችል ኃይል ነው። ዳተኝነት ነው፣ ፍርሃት ነው። እኔም ደፋር ሆኜ መታየት ትፈልጋለሁ። ይሄ ጨቅላ የሆነ ልጅ፣ እነዚህ ሰገጤዎች፣ ጌታቸው እንግሊዝኛ ይችላል። ጌታቸው እኮ እንግሊዝኛ እያለ የሚያወራውን እንግሊዝኛ እንግሊዝኛ ይችላል የሚሉት ቱ ቱ ቱ ቱ የሚያወራውን እንግሊዝኛ ጉባኤ አላደረገም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ወርድ ሊታዘበው የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው። ትንሽ ቡድን እኮ ነው፣ ትንሽ ይሄ መቆም አለበት። በሰራዊቱ ውስጥም ያሉ ሌቦች ስርዓት መያዝ መቻል አለበት። ቀጣዩ አየለ ጨሚሶ ቢ ማን አብይ፣ መስማት አልፈልግም፣ የራሳችን ጉዳይ ነው የሚላቸው ጌታቸው አይደለም፣ አገረን መምራት ልብሱን እንኳን አስተካክሎ መልበስ የማይችል ዝርክርክ ገዝረት መሆኑ ጠንቅቆ ያውቃል። ተመልከቱ፣ ምንም ያክል ከኔ ጡት ይተልቃል የጌታቸው ጡት ነው ምን ምን የሚያካክል ጡቶች ይዞ ሰውነቱ አለባበሱ ራሱ ገዝረት ገዝረት ቀረቶ እንኳን በስነስርዓት የማያደርግ አለባበሱ ራሱ እንደዚህ የሚለብስ ማለ እንዴ ነምለው ኢቨን ፕሮቶኮል እንኳን የለም የድሬስ ፕሮቶኮል እንኳን የለውም። አንድ ሰው ራሱን ቴክ ኬር ማድረግ ያልቻለ ራሱን በጽንጽህና የማይጠብቅ አለባበሱን ይ እኔ ወንድ ልጅ ሸሚዙን ከላይ ተዘርግፎ የሚለብሱ ወንድ ልጅ ይቻላል? ወንድ ልጅ በስነ ስርዓት ሸሚዙን ታክን አድርጎ ቀበቶ አድርጎ ሸጥ ብሎ ነው። ቦርጭም ቀጭን ይሁን ሸሚዙ ላይ ተዘርግፎ፣ ድሬስ ፕሮቶኮል እንኳን የሌለው እኔም ክቡር አምባሳደሩም የተሳተፍንባቸው ሶስት ዙር አካባቢ ተገናኝተናል። ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ። አሁን የሚፎክር አለ። ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውኑም መፈረም አልነበረበትም ብሎ በአደባባይ አሁን ይገለል ይገልጻል የአማራ ክልል ችግር ውስጥ ነው ያለው ስንል ህዝቡ ምን አገባ ስለ አማራ ክልል ምን ይላል ብልጽግና ይሄ ዝም ብላ ብላ ነው የምንለው እሱ ብላ ዝም ብላ ብላ ትበላል ነገ ጠዋት ትበላል ዝም ብላ ብላ ዋጋ የለው ነገ ጠዋት ትታሰራለህ ነገ ጠዋት ቂሊንጦ ነው የምትገባው መዋያ ፍርድ ቤት ነው ችግር የለውም የጊዜ ጉዳይ ነው የጊዜ ጉዳይ ነው ለዚህ እኮ ነው አንዳንዴ ብልጽግና አሁን እኮ እኔማ እሸሻለሁ ችግር የለውም ብቻ በላበላ ላድርገውና ልውጣ እወጣለሁ ልጆች ሚስቴ እኮ ውጭ ናቸው እኔ እኮ በቦሌ ላይ መውጣት የምችል ሰው ነኝ ብሎ የሚያምን በርካታ ሰው እንዳለ እናውቃለን ግን ሁሉ ይወጣል ወይ አይወጣም አወጣም የመጀመሪያም ስንገናኝ ሲሸል ስም እኮ ነበረ። ጅቡቲ ሁለት ጊዜ ነው የተገናኘ ነው። ከሚያስቸግሩት ፖለቲካል ሊደርሽፕ የሚባለው ውስጥ አንዱ ስለነበርኩ፣ አሁን ራሴን ብፁ አድርጌ ምናምን ለአቅርብ አልፈልግም። መጽሐፍ ስንጽፍ ማን ምን ብሎ ነበር ሊባል ይችላል። ሰው ምናልባት ሰላም በመፈጠሩ ምክንያት የበለጠ አጣሉ የሚል ወገን እንደዛ ላ ያደርግ ይችላል። ይህን ስል ሀፍረትም ጭምር ነው የሚሰማኝ። መጀመሪያ አለባበስ ያሳምር ገዝረጥ በቃ፣ ይሄ ለእኔ ሊገልጽልኝ የሚችለው ገዝረጥ ቲፒካል ገዝረጥ ማለት ለእኔ ጌታቸው ረዳ ሌላ ደግሞ ጎንደር ዱሮ ልጅ የሰማት ዞላ ዞላ የሚባል ነበር። ዞላ ተባለ ከፉሊሽን ከጅላንፎን በላይ ነው። ዞላ ግን ከተዘራው ዘር በሙሉ ሁሉም እኮ ስንዲሆኑ ያድጋል ማለት አይደለም። እኔ ልጆች ወንድ ልጅ አለኝ። ገና ልጅነት ሸሚዝን አስገባ ታኪን በስነስርዓት ቀበቶህን ጠበቅ አድርገህ አድርግ፣ ሱሪን በደንብ አስተካክል፣ ጃኬትን ኳሌታ ንጸፍ። ወንድ ልጅ እንዲዘርጌ ነው የማሳድገው። ኳሌታው እንደዚህ ቁቦ፣ ሸሚዙ ከላይ እንድጠ እዚጋ ሆን፣ ጥቁር እዚጋ ቀይ፣ እዚጋ ካኪ ከለር አድርጎ ዝም አይናችን ራሱ የሚያምን አለባበስ ኖ ፕሮቶኮል ከጀመርነው አይቀር ይዋጣለን፣ እናጠፋቸዋለን የሚል አለ። በኋላ እኮ የፕሪቶሪያ ከፈረምን በኋላ እንዴት ሳናጠናቀቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተባለ። ግን እኔ አንድ ልብስም አልነበረኝም፣ ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው። እዛው ቀሩ እኮ የዘርግ ባለስልጣናት እንኳን ሚኒስትሮች የደህንነት የደህንነት ቺፍ አይደል እንደ የተያዙ አዲስ አበባ ምን ማለት ነው? የደህንነት ዋናው አይደል እንደ አዲስ አበባ የነበረው እኔ እኮ በአካላችኋለሁ እስር ቤት ከሰው ጋር እጅቁ ኮሚቹዋል በአካል ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም አይሉ በክልላችን መንግስት ቁጥጥር ውስጥ ናቸው። ክልሉም የሚያስተዳደራቸው ዞኖች እና ወረዳዎች ናቸው። ስለዚህ የአማራ ክልል የጸጥታ ሁኔታ አይነታዊ የሚባል ይሄ ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት እኔ ንግግር በጣም የሚገርመኝ አይነታዊ አይነታዊ ግን አስር ቀን ወሰደ ለመፈራረም የሚሆን ልብስ እንኳ ያው ዘመድ ወዳጅ አፈራርገን ገዝቶልን እንትን ያለ የጠፋውን አውቀዋለሁ። እኔ ምን ያክል ሰው እንደጠፋ ነው። አይ እንግዳውማ ንጭራራስ ተብሎ ብሄድ ኖሮ ሜቢ አሁን የምናወራው ሰዎች በግላችን ንትርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው ኃጢአት ነበረ የሚሆነው እና አብይ አህመድ ጠንቅቆ ያቀርባል ጌታቸው ረዳ ቁም ነገር እንደማይሰራ ተራድሩዬ እንደሆነ ጌታቸው ረዳ ማለት የትግራዩ ዳንኤል ክብረት በቀደም ዕለት የጌታቸውን ብሎ ሳይቶኛል ሞሃይ ሸፈና ልብሳህን ቀለዳ ምናምን ምናምን የሚል እንደ ዳንኤል ክብረት ሁሉ መጽሐፍ ጀምሯል ስለዚህ አዲሱ የትግራዩ ዳንኤል ክብረት አዲሱ ዳንኤል ክብረት አዲሱ ስዩም ተሾመ ሆኖ ነው የሚመጣው ለብልግና ንግግር እንደሆነ ጌታቸው ኖ ፕሮብለም አይተነዋል ብልግናውን እስከ ጥግ ድረስ ሄደ ኦሪየንቴሽን አይሰጠውም ለብልግና ኦሪየንቴሽን አይሰጠውም አቤት አቤት እግዚኦ እግዚኦ እግዚኦ እግዚኦ እግዚኦ ስልጣን እንደዚህ ከሆነ በፍጹም በፍጹም ስልጣን የሚባለውን መፍራት ነው ያለብን የሚጨንቅ ነገር ነበረ የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ ጠቅላይ ሚኒስትሩ እንጌጅ አድርገው እኛንም አግኝተው በሀይል የመለወጥ ሂደት ተቀባይነት የለውም ወደሚል ነገር መምጣት አለበት ነው እ ዜና ነው፣ ምርጥ ዜና። ድጋሚ እኮ ነው፣ የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ወደ ኢትዮጵያ ዘልቀው የአንድ ከተማ ስም መቀየራቸው ተነገረ። ከዛ ትላንት ደሞ ምን ነበር? ፖሊስ በዓል ነበር ትላንት። እናንተ ጀግኖች ናቸው፣ እናፈርሳቸዋለን፣ ጠላቶቻችን እናንበረክካቸዋለን ምናምን ይላል አለ። የትላንት ጠቅላይ ሚኒስትሩ መጥቶ ፓርላማው ውይይት እኮ ነው ይሄ፣ እንትን ውይይት እኮ ነው። የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ወደ ኢትዮጵያ ዘልቀው የአንድ ከተማ ስምቅ መቀየራቸው ተነገረ። አብይ መስማት አልፈልግም የራሳቸው ጉዳይ ነው የሚላቸው። አንዳንድ ውይይቶች ላይ እና ጻድቃን ብቻ የምንሳተፍበት አለ። እኔ እና ጻድቃን በምንሳተፍበት ሰዓት ባለመሳታፋቸው ምክንያት ቅር የሚሰኙ የዴሌጌሽን አባላት ነበሩ። መቀሌ ከተመለስን በኋላ የገባኝ ነው። ኤቭሪዴይ ሪፖርት የሚያደርጉ ሰዎች ነበሩ። በምንድነው ሊያስቀሩት የሚፈልጉት እግዜር ብቻ ነው የሚያውቀው። የእኔን ሊቀንበር እኮ ኤቭሪ ዝርዝር ያውቃል መንግስት አፍርሰው መጡ ይላል። ፍጹም በፍጹም ስራ እኔ

ሪፖርት አልሰማሁም፣ መግለጫ ኮጥቷል ገና ከፕሪቶሪያ ሳንወጥ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚሉ ሶ ሪፖርት ማድረጉ አይደለም ያደረጉ ሰዎች እንዳሉ ኋላ ሰምቻለሁ። ከሄድኩ በኋላ ያረጉት ግን ማሳበቅ ነው የሚሆነው። አሁን ለሚደረገው ጭቅጭቅ ጠቅሟቸዋል። ኢትዮጵያ እንደዚህ ነች። ደግሞ ዛሬ የአርበኞች ቀን ነው። በአርበኞች ቀን ነው ይሄ ዜና የምናሰማቸው። በአርበኞች ቀን ማለት ለሉዓላውነታቸው፣ ለክብራቸው፣ ለሀገራቸው፣ ለህዝባቸው የተዋደቁ አርበኞች ጀግኖች ናቸው። በአብይ ዘመን ደግሞ እንደዚህ አይነት ዜና ነው የምንሰማው። ይሄ ጨቅላ የሆነ ልጅ አገሪቷ ለጦርነት ለማዋል ወርቅ እየዘረፈ ያለው አባታችን ናቸው፣ መካሪያችን ናቸው፣ አዛዣችን ናቸው ያሉት እነዚህ ሰገጤዎች። ምክንያቱም እኛ ለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ና የሚሉት ወር ያለ አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። አሁን ሰራዊት አፈረስከ አይደለም ለምትለኝ ግን ፌዴራል መንግስት የሰጧችን ውሳኔዎች አልቀበልም ፈለክም አልፈለክም ይሄን እናደረጋለሁ ብሎ ደሞ ይላል። ምንም እንትን የለውም ፓርቲ ሰራዊት የለውም። በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። አብይ አህመድ ልብስ አለባበስ ያውቃል። ይሄ እኮ ተራድሩዬ ነው ተራድሩዬ ድሩዬ ያኛውን አርቲስት ስለሆነ እኔ ብዙ እንኳን የሄትሮሴክል ማለት ወንድ አለባበስ አላይበት ማብያ አመድ አትሊስት ሂፑት ቲንግስ ቱጌዘር ከና አለባበስ እንኳን አለባበስ አያቅም። ሰው እራሱን ቴኬር ያላደረገ ሌላ ሰው ቴክ ኬር ሊያደርግ አይችልም። ለልጄ ሁሌ ስነግራት ራሱን ቴኬር የማያደርግ ወንድ አንችን ቴኬር አያደርግሽ። ራሱን ቴኬር የሚያደርግ መጀመሪያ ራሱን በደንብ አድርጎ የሚጠብቁ ወንድ ነው አንችን ቴኬር ሊያደርግሽ የሚችል። ለምነ እስኪ ከአብይ አህመድ ሊያድነው ብሎ ልጄ ቢሞትለት ልጄ ሞቶ ከአብይ አህመድ እጅ የታደገው ተመልሶ የአብይ አህመድ ባሪያ ቢሆንም ምንድን ነው የሚሰብ ሁለት ሞት አይደለም። ስለዚህ ጌታቸው ክሪቲሳይዝ ቢደረግ ሲያንስበት ነው። የሚገመገምበት መድረክ ይኖራል። ፕሪቶሪያ ስምምነት መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን ማይቀበል ነው። መንግስት የሚባል በምርጫ ያቋቋም ነው። ያ ምርጫ ደግሞ ምርጫ ቦርድ ሳያውቅ በራሳችን ጊዜ ያደረግ ነው ምርጫ ነው። ፕሪቶሪያን ስፈርም ግን ምርጫው ማድረግ የትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም ወደ ሰላማዊ ኑሮ መመለስ አለበት ብዬ ፈርሜ ነው ሄድኩት። በአረብ ላይ ተንጠልጥሎ የነበረው በሳውዲ አረቢያ ሄዶ ሲፈራረም ያኔና ይሱ ምናምን ያለ ቀለበትን ሳያደርግ ምናምን የነበረ ሳውዲ ነበር። ቀጥሎ ከእነ እንትና ሳውዲ ጋር ተጣላና መጥቶ ከአረብ ኤምሬት ጋር ቁጭ አለ። የአረብ ኤምሬቱ ንጉስ በቃ ልጅሽ አድርግኝ እናት የለኝም ና አዶፕት አድርግኝ ብሎ እግሯ ላይ ተንዘፍዝፈው ወድቆ በቃ ወንድምህ ነው ድረስለት፣ በችግሩ ድረስለት እንደ ወንድምህ ኤዮ ብላ ቃል ገብታ፣ ያው ቤተ መንግስት ምን እንዳደረገው እያየን ነው። ኢትዮጵያ ቀጥታ የአረብ ኤምሬት ተላላኪ ሆነ ማለት ነው። የተስማማንበት ስምምነት መፈጸም አለበት አንደኛው ወገን እዛ ጥግ ይዞ መንግስት አፈርሰህብኛልና ጥፋት ፈጽምህብኛል እየፎከረ አይደለም። አሁን መሆን ጀምሯል። የእንትን እውቅና ካልሰጠኝ ይህን አደርጋለሁ። የእንትን እውቅና ካልሰጠኝ ገለጋ ሰራለሁ። ይህን ወደዚህ ነው የተወረድነው። እሙ የሚያስቀኝ ትላንት ነው ዛሬ ነው የሆነ ሰው ልኮልኝ ጌታቸው እየተማረ ነው ጌታቸው እንግሊዝኛ ይችላል፣ ወደ ነጽ ይመለሳል። ጌታቸው እኮ እንግሊዝኛ እያለ የሚያወራውን እንግሊዝኛ እንግሊዝኛ ይችላል የሚሉት እያለ የሚያወራውን እንግሊዝኛ ሲጀመር እንግሊዝኛ መቻል ዋት ሶ ቢዲ። ብዙ አፍሪካ ሀገሮች ቀኝ ግዛት ተገዝቶ የነበሩ ኮሌጅ ያልገቡ እንግሊዝኛ ተናጋሪዎች አሉ። እንግሊዝ ስላንጉጅ ቋንቋ ነው። በመላው ዓለም ያሉ እንግሊዝኛ የማይናገሩ ሳይንቲስቶች አሉ። ድንቁርና ነው። ምን አይነት ማህይምነት ነው በቋንቋ ለእኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ከፌዴራል መንግስቱ ጋር ሆነን የጀመር ናቸው እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። ምንድን ነው መሰለህ፣ የህወሀት እውቅና ዲሊስት ይደረግ ተባለ ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው ጠቅላይ ሚኒስትሩ እኮ ሲያለቅሱ ዳንኤል ምንድን ያለን ሲያለቅሱ እኮ ኢትዮጵያ የምትለዋን ቃል ሲያነሱ በዚህ ነው እንባቸው የእንባ ዘለላ በዚህ ሲፈስ ይታየኛል አለ እኮ እንዲህ ኢትዮጵያ ሲሉ በዚህ እንባቸው ነው የሚፈስ ሲፈስ ይታየኛል ለኢትዮጵያ ያላቸው በቃ ያኔ እደግፋቸዋለሁ ብዬ ቁርጠኛ ሆንኩኝ ያለን ጊዜ ማለት ነው ይሄ ምላስ የአብይ ምላስ ነው የአብይ አንደበት ነው ጉድ እና ትግሉ መረር የሚያደርገውም እኛም ሜዳ ላይ እንድንቆይ የሚያደርገንም ይሄንን ነው። ይፋኖ ትግል በምን ደረጃ ላይ እንዳለ እኔ መናገር የለብኝም ከመጀመሪያ ጀምሮ ስለምናቀውን ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ። ተጠያቂነት የሚፈራ ሀይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለዩ መልኩ ጎዳለሁ ብሎ ሚፈል ከግርግር ብቻ እንደሚያተርፍ የሚያምን ሀይል አለ። በስርቆት በሌላ አይነት ወንጀል የሚጠረጠር ሀይል አለ። ከቢቢሲ ጋር አድርገውን ኢንተርቪያቸው እያለ የሚያወራው እንግሊዝኛ ነው። የሚያወራው እንግሊዝኛ ነው። እንግሊዝኛ የሚባለው ሜቢ ለብልጽግና እንግሊዝኛ ተናጋሪ ስለሌላቸው እያለ የሚናገራት እንግሊዝኛ ልጠቅማቸው ትችላለች። ቢኮዝ አብይ አህመድ እንግሊዝኛ አያውቅም፣ እንግሊዝኛ የሚባል ነገር አያውቅም። ስለዚህ ለአብይ አህመድ አፍ ሊሆነው ይችላል ሜቢ ሊጠቅሙ ይችላል። ለአብይ አመድ ያስቀኛል። ራሱ ስድስት ኪሎ ዩኒቨርስቲ አብረውት የተማሩ ሲነግሩ የወዝናት ኢቨን ስማርት ስቱደንት። አንዳንዱ በቅንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፈ መንግስት ድንገት ብገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ። እኔ ቢወድቅም ዚያ አካ የደርሽ ማለት የለብንም ባይነኝ ምን እንሰራለን? ብዙ ያጠፋ ነው ነገር የሚካስ ጉዳይ አለ። መተማመን ደረጃ ላይ ያልደረስ ነው መተማመን የሚያጠናክሩ ጉዳዮች ነው። እሱን ለመስራት የሞከረን ሀይል በባንዳነት ትከሳለን። ከዳቸው ረዳ ሲወልድ ረስ ወርዶ የአማራና የትግራይን ህዝብ ዳግም ለማጣላት ሲፍጨረጨር ከርሞ በስተመጨረሻም ከስራው ተባሮ የፖለቲካ ድንክ እያለ ይሳለቅበት የነበረው አብይ አህመድ እጅ ላይ መውደቁ ያስገርማል። በል እንግዲህ አዲሱ አለቃህ አራት ኪሎን ጥሎ እስኪፈረጥጥ ድረስ ያን የምትወደውን ወድ ከአሸራተን ቁጭ ብለህ ባናት ባናቱ ገልብጥ። እኔ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘሁት ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል። እኔ ሳቀቅ ነበር። ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበለል ባል። ትእዛዝ እኮ መቀበል የስራ አካል ነው። ይህ ኃይል ከነዚህ ሁሉ ጋር ወደ እንትኑ የሚመለሰው ወደ መጀመሪያ ነጡ ነው የሚመለሰው። ቆሌ ከሚያዝዝለት ነገር ውጭ ማሰብ የማይችል ኃይል ነው። የሆነ ስም ማጥፋት ምናምን ነው። ወንድነ በጣና ስራ ልክ ልክ ልክ አያችን። ግን ደስ የሚለው ለምንድን ነው ታውቃላችሁ? ፕሮግራሜ ስለሚያዩ ይ አይሸውና ማይሸውና ደስ ይለኛል። እንደውም ከአሁን በፊት ምናለ የትግራይ ሕዝብ እኔን ከአብይ ባርነት ነፃ አውጥቶኛል አለ። እውነት ነው፣ የትግራይ ሕዝብ ከአብይ ባርነት ነፃ አውጥቶት ነበር። ጌታቸው ረዳ ግን ከትግራይ ሕዝብ ተለየና ራሱን ለአብይ አህመድ ባሪያ አድርጎ አስረድተው እንግዳ፣ ውስጥ ባሪያ ከሆንክማ ላንጋላንጋ ለአንጋ ለአንጋ ትጫወትም፣ በዚህ ጋር እና በዚህ ጋር ትጫወትም። ባርነቱን በአደባባይ አድርገው፣ በአደባባይ ወጣና ባሪያ ሆና ነው አደባባይ ወጥቶ እራሱን አሳየን እንጂ፣ ጌታቸው ብልጽግናን ከተቀላቀለ በጣም በጣም በጣም ቆይቷል። አሁን አይደለም። እናንተ በምትሉት መንገድ ጉባኤ አላደረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ወር ሊታዘበው ነው። የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው። ፓርቲው በዛ መልኩ እንዲጨማለቅ አንፈልግም። ያን ሰው ይችላል። ሕግና ሕገ ጥነትን እያጣቀስክ መሄድ አመል ነው። ትንሽ ቡድን ኮ ነው። ትንሽ ከሶስትና ከአራት የማይበልጡ ሰዎች። ሰሞኑን ግን አቶ ጌታቸው ረዳ ክፉኛ ወሬ አበዛብን። ሰክረህ እየወጣ ሀት ዘላብድ ብሎ የሚመክረው አንድ ወዳጅ እንዴት ያጣል? ቢያንስ ቢያንስ እኛም በዚያ ዘመን እንዲህ አድርጎን ነበር የሚለውን ተረት የቤተ መንግስቱ ቡችላ ዳኒ ዘንዘሪጡ እንዴት አይተርትለትም? ጀማሪ እረኛ ከብታ ያስተኛ አይነት ነገር ነው የሆነብን እኮ። የብልጽግና አዲስ ምርኮኛ ስለሆነ ሚዲያ ላይ መቅረብ ብርቅ ሆኖበታል። ህዝብን ሆስቴጅ አድርገው፣ ተፈናቃዩን ሆስቴጅ አድርገው እና ይሄ መቆም አለበት። ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በሰራዊት ውስጥ ያሉ ሌቦች፣ በፖለቲካ ሊደርሺፕ ውስጥ መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች፣ ለእነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለ። ተመልከቱ እንግዲህ አሁን ጌታቸው ብልጽግና የሚባለውን ከተቀላቀለበት ጊዜ ጀምሮ ታላላቆችን ሲሰድብ፣ የትግል ጓዶቹን እንደፈለገ ሲዘል፣ በቃ ይሄው ነው የብልጽግና አባል ለመሆን የሚጠበቅብን ማሟላት ያለብን ክራይቴሪያው ስድ መሆን፣ ባንዳ መሆን በቃ ኳሊፊኬሽን። ሶ ቀጣዩ አየለ ጨሚሳ ጨሚሶ ነው። ስ ቀጣዩ አየለ ጨሚሶ መንግስት፣ የጌታቸው ደጋፊ ያሉ ግን አሁንም ተስፋ አልቆረጡም። የገር ያደርገው ከፍ ወዳለ ስልጣን ያወጣኛል ሆነባል። እንደዚህ አውርዶ ተከፍተ አውርዶ ቁልቁል እንደሚጥለው አላወቀም። እዚህ ውስጥ በቃ ሁሉ ነው አስደስተው ለመኖሩ የሚፈልጉ ወገኖች አሉ። አንዳንዱ ድንገት እንደዚህ የሚፎክሩት ኃይሎች የሆነ ነገር ቢሳካላቸውን አንድ ነገር ቢሆን ብሎ የሚጠብቀው ተስፋ ሚጠብቃለ። እኔ ይሄ ተስፋ ከየት ነው የሚመነጨው አላውቅም። ከዚህ አንጻር ግን ይችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። እሺ ከዛዝ ለወጣቱ የምታስተላልፈው ሌላ መልእክት የለህም ይሆን? ቆረቆንዳ ራስ ነገር ነህ። ይዘገይ እንደሁን እንጂ ጊዜው ሲደርስ ከኦህዴድና ከገረዶቹ ጋር ሂሳብ ማወራረዳችን አይቀርም። ዋናውን ከነወለዱ ቆጥረን እንረከባቸው ችኋለን መገናኛ ብዙሃን ላይ እየወጣችሁ ባወራችሁ ቁጥር ደግሞ እዳችሁ እየጨመረ እንደሚሄድ ልታውቁ ይገባል። የኢትዮጵያን ቀጣይነት ዝም ብለ መፈክር ብቻ አታረጋግጥም። የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው? እስካሁን ያልሰራናቸው ስራት ማለት ከተረት በዘለለ ኢትዮጵያዊነትን የሆነ መሰረት ላይ ማስቆምጥ መቻላለም ጊዜያዊ አስተዳደሩ ለምን እንደዛ ለ የኔን ጭምር ካልክ ዳተኝነት ነው፣ ፍርሃት ነው፣ በሁሉም ተቀባይነት አግኝተ ለመቀጠል የሚደረግ ፍላጎት ነው። ብልጽግና መንግስት የጦረኝነት ፖሊሲ ነው ያለው ወዳጅ የማፍራት ፖሊሲ የውስጥ ሶሻል ፋብሪክን የመጠገን ስብራት እንጠግናለን ይላል። ስብራት ግን በየጊዜው የሚሰባበር ስራ ነው እርምጃ ነው እየወሰደ የሚያድረው የሚውለው። ስለ ስብራት እንጠግናለን፣ ታሪካችን እናድሳለን፣ የማሰራራት ዘመን ነው ይላል። ግን የማሰራራት ዘመን ሳይሆን ከፍተኛ ከፍተኛ ቀውስ ውስጥ ያለች ሀገር ነች ኢትዮጵያ ከፍተኛ። እኔም ደፋር ሆኜ መታየት ፈልጋለሁ። አሁን ብዙ ሰው የጌታቸው ረዳ የአብይ አመድ ሹመት ነው የሚመስለው ነው፣ የጌታቸው ረዳ ክስራት፣ የጌታቸው ረዳ ውርደት፣ የጌታቸው ረዳ ውድቀት። እኔ በበኩሌ ምን ያህል ደስ እንዳለኝ በቃላት መግለጽ አልችልም። አዎ ሊመስል ይችላል አይ፣ ላሚ ጌታቸውን ደጋፊዎች አይ ሬቆጅ አይ ሞኝዬ፣ ይመስልሻል። ለምን ነው ጌታቸው በዚህ ደረጃ ካስሮና ተዋርዶ ሳይሆን፣ ከዚህ የበለጠ ደስታ። ስለዚህ ወደ ነጥብ እንመለስና አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል። የሆነ ነገር አረጋለሁ እሚል ጦር እነሱ መግባት የለብን ነው እያልኩ ያለሁት። የትግራይ አብያተ ክርስቲያናት ብዙ ጊዜው እኛም በረሃ ሆነን ኢትዮጵያ ቱ ደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪትነ ኢትዮጵያ የሚል ትሰማለህ። ዝም ብለህ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነት እንክዷል ካልክ እንደዛ የሚባል ነገር የለም። በወፈፊዋ አብይ ዘመነ መንግስት የብልጽግና ካሬ ብቻውን ተንደላቆ ነዋሪ፣ የመንግስት ሰራተኛውና ተራው ህዝብ ግና አኗ ነዋሪ ሆኗል። አቶ ጌታቸው ረዳ እንደ ባንዳው ሬድዋን ሁሴን የቤተ መንግስት ፍርፋሪ የበላ ተመችቶ ተንደላቆ የሚኖር መስሎት ነው ማንነቱን የሸጠው፣ ራሱን ለጠላት ያስማረከው። አሁን ደግሞ ምን ማየት ጀመረው? ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም፣ ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከጥ ነው። የቀድሞ ህወሀት ላለፉት 50 ዓመታት ምንም አይነት ማሻሻያ ሳያደርግ ባለበት መሄዱ ይሄ ባለበት የመቆም የመቸንከር እሳቤ ከምን የመነጨ ነው ይላሉ። እኔ ኮሪደር እያለማው ነው እያለ ገጽታ መብራት ምናምን ብልጭልጭ እንትን እያደረገ ኢትዮጵያ የሁላችሁ እንደዚህ ያረኳት እኮ ብሎ በርካታ ሶሻል ሚዲያ እንትን ላይ አድርጎ ዶክተር አብይ እኮ ዶክተር አብይ እኮ ገጽታ ግንባታ ላይ ተሰማርቶ፣ በኮሪደር ልማትና በአክቲቪስት የሚገነባ ሀገር የለም። በስራ ነው የሚገነባው፣ በልማት ነው የሚገነባው፣ አብሮነትን ፕሮሞት በማድረግ ነው የሚገነባው። ሶሻል ፋብሪክን በሚበጣጥስ መልክ ሳይሆን ሶሻል ፋብሪክ የተበጣጠሰ ካለ በመጠገን የሚመጣ ነው። ምን ያህል እንደተቃጠሉ የምታውቋቸው ፊደል መቁጠር የማይችል በሙሉ ጌታቸው ምሁራቸው ልጅ ሳ ቆኖ ጌታቸው አሜሪካ ሀገር አንድ ሰው ወደ ስልጣን ከመምጣቱ በፊት መጀመሪያ ፋሚሊ መመስረት አለበት። በፋሚሊ በተለያየ ስራ ውስጥ ተፈትኖ መታየት አለበት። ስለዚህ ትግራይ ነቅላ ጣለችው። ምንድን ነው ይህንን እንክርዳድ ነው ይህንን እርም ነው። ከመሀሏን ነቅላው ጠፋጠላ ሂድ። በአደባባይ ባሪያ አንድ ሰው ያለ አማካሪ የሚያንቀሳቅሳት ኢትዮጵያ ነች። ጀኔሬተር ተፈለገ ይቆልፋታል፣ ከፈለገ ይጨምርባታል፣ ከፈለገ ያጠፋታል። ሀገር የብዙ እውቀት ስብስብ ነው የሚገነባው። የአንድ ሰው እውቀት ብቻ አደለም። የሚገነባው የብዙ ሰው የብዙ ጭንቅላት ኢንፑት ነው መቶ ተጣርቶ ተጣርቶ ሀገር የሚገነባው። ሀገር ለማፍረስ ግን አንድ ሰው ብቻ ለማፈርሳት ምንም ጥርጥር የለም። አንድ ሰው አይገነባትም፣ ግን አንድ ሰው ሊያፈርሳት ይችላል። ምንም ጥርጥር የለም። ቱቱቱቱቱቱ በሚለው እንግሊዝኛው እየተናገረ ማምታታት፣ ማወናበድ በድሮ ዘመን ቢሆን በድንጋይ ተወግሮ ይሸኙት ነበር። የትግራይ ህዝብ ግን ጨዋ ስለሆነ በህይወት ነው ያስወጣው። ሂድ ወደ ጌታ፣ ሂድ ወደ ባሪያ መሆን የፈለግከው እኛ ነፃነቱን አድርገን ነበር። አንተ ግን ባርነት መርጣት። ሂድ በቃ ወደ ባርነት ብሎ በነፃ ነው ኬላ ከፍ ይላት ይላክ።